እኔ ዶክተር አኑራዳ ፓንዳ ነኝ በአፖሎ ሆስፒታል ጁቢሊ ሂልስ ሀይድር አባድ የሚሰሩ የሴቶች ህክምና ምክር ሐኪም ላፓሮስኮፒክና ሮቦቲክ ቀዶ ጥገና ሐኪም ነኝ። ዛሬ ስንክት የሴት ሴት የወር አበባ ዑደት ውስጥ ያለው ፎሊኩላር ዘመን እንደምን እንደሚሆን እንወያለን። በሴት ሴት የወር አበባ ዑደት ሁለት ዘመናት አሉ። የመጀመሪያው ክፍል ፎሊኩላር ዘመን ነው፣ ከዚያ ኦቪሌሽን ይመጣል፣ ከዚያም ኦቪሌሽን በኋላ ሉቲያል ዘመን ይመጣል። ስለዚህ በፎሊኩላር ዘመን የሚከሰተው የዑደቱ መጀመሪያ ክፍል ሲሆን ከታካሚ ወደ ታካሚ ሊለያይ ይችላል። እና ይህ የፎሊኩል እድገት ዘመን ሲሆን የኢስትሮጀን እና የፊስ ተጽዕኖ ይታያል። የሚያበቃውም ኦቭዩሌሽን ነው። ስለዚህ ሁልጊዜ የሆርሞኖች ተጽዕኖ ሲኖረው አንድ ፎሊኩል ይድጋል። በመደበኛው ዑደት አንድ ፎሊኩል ይድጋል፣ ይበልጣል እና እንቁላሉን ይለቀቃል። ይህም ኦቭዩሌሽን ተብሎ ይጠራል። ስለዚህ ማንኛውም ሰው እርግዝና ሲያወድ ስለ ፎሊኩላር ዘመንና ኦቭዩሌሽን መረዳት አስፈላጊ ነው፣ ምክንያቱም እርግዝና በኦቭዩሌሽን አካባቢ ይከሰታል። ስለዚህ ኦቭዩሌሽን ከመከሰቱ አንድ ወይም ሁለት ቀን በፊትና አንድ ቀን በኋላ እርግዝና ሊከሰት ይችላል። ስለዚህ ይህ አስፈላጊ ነው። በዚህ መንገድ ይህ አስፈላጊ ነው። ከዚህም የበለጥ አስፈላጊ የሚሆነው በፎሊኩላር ዘመን ውስጥ ያሉ ሴቶች የፎሊኩል ብዛትን መቆጣጠር አስፈላጊ ነው። ምክንያቱም ኦቪሌሽን ከተካሄደ በኋላ ወርቅ በሌላ አስራ ሁለት እስከ አስራ አራት ቀናት ውስጥ ይመጣል። ነገር ግን ሴት ኦቪሌሽን በመዘግየት ካለባት ፎሊኩላር ዘመኑ ይረዝማል። ስለዚህ የዑደቱ ርዝመት በፎሊኩላር ዘመን ላይ ይመሰረታል። ስለዚህ ሴት ልጅ ማግኘት ትፈልግ ሲሆን የፎሊኩላር ዘመኑና ኦቪሌሽኑን መቆጣጠር አስፈላጊ ነው።